ውድ ቤተሰቦች፣ ትላንትና ይሱ በተናገረው ንግግር ማለት ነው፣ ማን ነው እንደኔ እያስደመመው እና ማን ነው እንደኔ እያለቀሰው? እኔ እውነቴ ነው ሙላችሁ ገና ቪዲዮን ሳይሆን ማለት ነው እምባይ ነው የመጣው ማለት ነው። ያለው ክብር ለሴት ልጅ ና፣ ለሩታዬ ደግሞ አብርሽ አባት እዛ ቁጭ ብሎ አብርሽ እዛ ቁጭ ብሎ በቃ ደረቱ ነፍቶ ማለት አነጋገሩ በጣም ነው የማረከኝ ማለት ነው። በዚሁ አጋጣሚ ይሱዬ፣ አላህ ይጠብቅህ ለሴት ልጅ የምትሰጠው ክብር ማለት ነው። እና ቤተሰብ እኔ ሩታ

አንድ ላይ ቢመጡ በወንድምነት እና በእህትነት ከአብርሽም ተስማምተው በቃ ሁላቸውም አንድ ላይ ቢመጡ በጣም ደስ ይለኛል። እኔ ይሱና ሩታዬን እውነት ለመናገር በጣም ነው የወደድኳቸው ማለት ነው። ምክንያቱም በሌላም ነገር ስላልሆኑ ከመጀመሪያም ደግሞ ያው ነገሩ ሁሉም እናቅ ነበር። ያው ሩታዬ እንደዚህ ሌላ ቦታ ሌላ ስሜት ወይም ደግሞ ሌላ ነገር እንደማትገባ እርግጠኛ ነበርኩኝ እኔ ማለት ነው። እንደውም እኔ ቪዲዮ ሰርቼበታለሁኝ። ያው ይሱም እንዳለው ትላንትና ንጹህ ንጹህ ወንድሟ ነኝ አለ እና፣ ይሱዬ ደግሞ በዝች አዱንያ ላይ መታደል ማለት ጥሩ ሚስት ማግኘት ባሏን የምታከብር፣ ባሏን የምትወድ፣ ለባሏ ቦታ ያላት እና አብርሽ ደግሞ ለአብርሽ ደግሞ አባትና እናት ድዋ አርገውለታል፣ ጸሎት አርገውለታል። ጸሎትም ስላረጉለት ድዋም ስላረጉለት እቺ የመሰለች እንቁ ሚስት አግኝተዋል በማለቱ በጣም ነው ያስደመመኝ። እውነት ማነው እንደዚህ የሚናገረው ማለት ነው? ሮታዬ ከዚህም በላይ ይገባታል። እውነቴ ነው፣ ሙላች በጣም ድንቅ ልጅ። በጣም እኔ እንጃ ቃላት የለኝም ለሮታዬ ማለት ነው። እኔ ብቻ ስለመወዳቸውና ስለማደንቃቸው አይደለም። አብርሽና ሮታ እና በአሁኑ ሰዓት ሳይሆን አብርሽም እንደዛ ነው ግን በአሁኑ ሰዓት ይመለሳሉ ብዬ ተስፋ አድርጋለሁ። በዚሁ አጋጣሚ ያው ይታረቃሉ ብዬ ተስፋ አለኝ። እንሻላ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብየተሰቡ ሁኑ እና ሩታና ይሱ በቃችሁ የነነ ለቀድም ሰሙት ካሁን አብራችሁ እንድትመጡልን አሪፍ አሪፍ ቪዲዮ ጥሩ ጥሩ ቪዲዮ ደስ የሚል ኦዲንስን ማያስከፋ እናንተንም ደግሞ ማያስከፋ ሩታን በተለይ ሩታን ማያስከፋ ካብርሽ ጋር የሆነ የማያጋጭ ነገር የሌለው ቪዲዮ ይዛችሁልን ብትመጡ በጣም ደስ ይለናል። በነገራችን ላይ ይሱ ሁሉም ወዶታል እውነት። ኮሜንት ሁሉ ትላንትና የሆነ ሾርት ቪዲዮ ለቋት ማለት ነው። በዛ ላይ ሩታና ብርሻ አንድ ላይ ይምጡልን በማለት ነበር ኦዲየንስ የሚኮምተው ማለት ነው። እና ከአሁን ወዲህ ሁሉም ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ ማለት ነው። እና ይሱዬ ደግሞ ትላንትና እንዴት እንዳሳቀኝ በስተ መጨረሻው ማለት ነው። ምን እንዳለ ታውቃላችሁ? እኔም ስንግነኝ ድዋና ጸሎት አድርጉልኝ አድርጉልኝና ደግሞ ዳኒ አብዱሽን ሰላም ሲለው ማለት ነው። እንዴ ፊት ፊቱን እያየ ሰላም አትለው ወይ? በቃ ተነፍተዋል እኮ ሰላም አይል ሲል እንዴት እንደሳቁኝ ማለት ነው። አስለቀሰኝም አስደሰተኝም ማለት ነው እና በጣም ጀግና ወንድ ነው እውነት በቃ በማንነቱ ሰው ሲኮራ እንደዚህ በቃ የሰው ያለውን ነገር ግልጽ አድርጎ ሲናገር በጣም ደስ ይላል። ሩታዬ ደግሞ እውነት ታድላለች። በቃ እኔ በሩታዬ በጣም እየቀናሁበት ነው እውነት። ምን አለ እኔም እንደ እሷ በተወደድኩኝ እያልኩ ማለት ነው። ምክንያቱም ለሰው የሚሰጣት ፍቅር ጋሺ ራሱ አነጋገራቸው ማሻላ በጣም ነበረ ደስ የሚለው። ምክንያቱም በቃ አሉ አብር ጋሽዬ እኔ መርቂያት አለሁ እኔ ትታኝ አትሄድም የትም ቦታ። እናም ደግሞ ጋሽዬ የሩታን ጥፋት ትተው ደግሞ አብር ሽ እናንተ ጥፋተኛ ነህ በማለት እኔ እንጃ፣ በጣም ነው እያደንቃኳቸው። በዚሁ አጋጣሚ አባት ሙሉ ሙሉ በቃ ሙሉ እድሜ ከጤና ጋር ምንም ነገር ሳይነካቸው እንዲኖሩ ነው የምፈልገው። በዚሁ አጋጣሚ ያው ጋሽዬን ባዘቀዝቁ ደስ ይለኛል፣ ምክንያቱም አባት የመሰለ ነገር የለም። ያው አሁንም መልሳችሁ ትዘቀዝቃላችሁ እናንተ መዘቅዘቀ ብርቃችሁ ስለሆነው ማለት ነው እና በጣም ደስ ይላል። ነገሮች ሁሉ በጣም ደስ እያለኝ ነው። እውነቴ ነው የምላችሁ። እኔ እኔ እንጃ በተለይም ደግሞ አብረሽና ምሎታ ሊታረቁ ይሶም ያደረገው ነገር በጣም ያስደስታል። እንደዚህ አይነት በ በህይወታችን የላየ ነው በሀገራችን ያልሰማ ነው ነገር ሲሰራ ሲደረግ ስለነበረ ሁሉም ኦዲንስ በቃ ራሱ እርስ በርሳችን ተበጣብጠን ነበር። ሰላም ወርደ እየተስፋ አደርጋለሁ። በተለይም ደግሞ ሩታዬ ወየ ማሻላ ተባረክ ረማን ብያለው። በዚሁ አጋጣሚ የኛ ቅመም የኛ ጀግና አላይ ጠብቅሽ ባለሽበት፣ ምንም ነገር አይነካሽ። ሩታዬ ሁሌም እንደዚህ ወደፊት እየመራሽ ኑሪ ማለት ነው ሳትከፊ ሳታዝኝ ስትስቂ ሁሉ ኔ ደስታሽን እያሳየን ማለት ነው። የሰው ፍቅር ያላት የሰው መውደድ ያላት ቤተሰብ ሁሉ እንዴት እንደሚወዷት እውነት፣ የአብረሽ ቤተሰቦች እንዴት አድርገው እንደሚወዷት እኔ ከበፊት ጀምሬ ኤፍሬምን እየተከታተልኩት ነበር። ሩታ ብሎ ራሱ አይጠራትም ኤፍሬም ማለት ነው። ሩታዬ ብሎ ነው የሚጠራት እና ድንቅ የሆነች ልጅ ናት። በጣም መልካም ልጅ ናት እውነት በቃ አንቺን የሚሰብር ካለ እውነቴ ነው ንምለሽ ምንም አይሳካለን። ሩታዬ በሚዲያ ሁሌ ፏዘና በይበት እና የአንቺ አድናቂ ስለሆንኩንጎ እኔ በጣም ደስተኛ ነኝ ማለት ነው። ያው ይሱዬን ይዘሽልን እንደምትመጪ ተስፋ አደርጋለሁ ውድ ቤተሰቦቼ፣ እና ደስ ደስ በሚል ነገር እንገናኛለን ብዬ ተስፋ አለኝ። የነበረን ቆይታ ይሄን ምስል ነበር። በቀጣይ እስከምንገናኝ ደህና ዋሉልኝ፣ ሰላም ዋሉልኝ። የሩታ ህቶች ማለት ነው። የሩታ ይፋንድሻ ውስጥ ደግሞ ትላንትና ኮሜንቱ ሁሉ ሩታ